እሺ፣ ውድነ የተከበራችሁ ተማሪዎች ዛሬ የምናየው ሂስትሪን ነው። ሂስትሪ ከዚህ በኋላ አምሹር ይህን እዚህን ጥያቄዎች በደንብ ከሰራችሁ በኋላ ሾርት ኖት ታዘጋጅላችኋለሁ። የማዘጋጅላችሁ ኖት ቫይዘ ወይ በራሴ ነው የማዘጋጅላችሁ። ሶ፣ ያናክል ስጋት አይግባችሁ። ለማዘጋጅላችሁ ኖት እንን ኖት አንብባችሁ ጥያቄ ከሰራችሁ ከዛ ቻፕተር የሚወጣ ጥያቄ በጣም ኤክስ ሊገባባችሁ አይችልም። እርግጠኛ ሆኜ ማለት ነው። እሱ ስለዛ ነገር ብዙም አያሳስባችሁ። ቻፕተር ዋን ዛሬ እናጠቃልላለን ማለት ነው። ስለዚህ ጥያቄ ይወጣበታል። ደስ የሚል ኮንሰፕት ያለበት ነው፣ ወይም ሽምደዳ ንበለው ሽምደዳ ያለበት ነው። ስለዚህ በደንብ ስሙኝ። ሌላው ለጓደኞቻችሁም ሼር አድርጉላችሁ፣ ወደ ቴሌግራሙ ጆይን እንዲያደርጉ ማለት ነው። ዩቲዩብ ላይ ስለማንለቃቸው ማለት ነው። ሶ ዩቲዩብ ላይ ያላችሁ ተማሪዎች ይሄን ግማሹ ነው የምንለቅላችሁ ግማሹ ታገኝታላችሁ። ስለዚህ እናንተም ቴሌግራም ወደ ቴሌግራም ተቀላቀሉ። ያናከል ከባድ ብር አይደለም፣ መቶ ብር ነው። መቶ ብር ማለት ደግሞ በጣም ትልቅ ብር አይደለም፣ ትንሽዬ ብር ነው። ብዙ አይደለም። መቶ ብር ይከብዳችኋል የሚል እምነት የለኝም። ትንሽ ጊዜ ነው የቀራችሁ። ጥያቄዎች በደንብ እንስራ። ጥያቄዎች አብረን እስከሰራን ድረስ አሪፍ ውጤታ ይሆብ ትሰራላችሁ በደንብ አድርጋችሁ መስራት ትችላላችሁም፣ ትሰራላችሁ እርግጠኛ ሆኜ። ከዛ በኋላ ፍሬሽማንም አብረን ነው የምንቀጥለው። ፍሬሽማን ኮርስ ጨርሰናል ቆይተናል ከጀመርን ጥያቄዎች እና እነሱ ጋር እንኳን ማብራሪያ ያለ ምናምን ነገር እነሱ ጋር ቆይተንም ስለጀመርን ማለት ነው። ፍሬሽማን አብረን ነው የምንቀጥለው ለማለት ያክል ነው። እና ዩቲዩብ ላይ ያላችሁ ተማሪዎች ቴሌግራም ላይ ያልተመዘገባችሁ ቴሌግራም ላይ ተመዝገቡ። ስል ቁጥር ልንገራችሁ ያዙትና በዚህ ስልክ ቁጥር ቴሌግራም ላይ አውሩኝ። 0995 ምናልባት ሳፋሪ ኮሙ ማውራት ትችላላችሁ። 0799519972 ይህን ስልክ ቁጥር ሴቭ አድርጋችሁ በዚህ ስልክ ቁጥር አውሩኝ። ሶ ቴሌግራም ላይ በዚህ ነው የምታወሩኝ። ቴሌግራም የግድ መጠቀም ስላለባችሁ ትምህርቶቹ የሚለቀቁት ቴሌግራም ላይ ስለሆነ ሰው በዚህ ስልክ ቁጥር አውሩኝ። ምናልባት ይሄን ቢካላችሁ ደግሞ 0995559658 እንዳት ተማሪዎችን ቢያለን ነው ስላላችሁኝ ማለት ነው እንቀጥል ሶቹ ይስ ናቸው ሰላሳ ሶስት ጥያቄ ናቸው what language does history come from ከቀላሉ ጀምር ብዬ ነው latin greek egypt sanskrit so where come from this word ቃሉ የመጣው ከየት ነው ስትሪ የምንለው ማለት ነው the main thing ዋናው ነገር history ከየት መጣ ሳይሆን ሚኒንግ ኢንኩሪ ማለት ምን ማለት ነው ተብላችሁ ልትጠየቁ ትችላላችሁ። ስለዚህ ከም ፍሮም ግሪክ ወርድ ነው አብዛኛው ቃላቶች እንደምታውቀው ከግሪክ ነው ብዙ ጊዜ መጥተዋል ብለን የምንማረው ነገር፣ ግን በዋናነት ያንን ቃል መምጣት ውኬት እንደሆነ ማወቁ ለፈተና ያን ያክል ትርጉም የለውም፣ በዚህ ልክ አትጠየቁም። ዘሜንቲንግ ባይሰልፍ ሂስትሪ ማለት ምን ማለት ነው? ኢንኩሪ ማለት ነው። ፍለጋ ማለት ነው። ፍለጋ ማለት ነው። ሶ የምትፈልገው ምንድን ነው? ታሪክን ነው ዝም ብሎ ሜይዝ አይደለም ኦፒኒየን አይደለም የግል ሀሳብ ማንጸባረቅ አይደለም። ታሪክ ባይሰልፍ ታሪክ ማለት ማለት ነው። ብዙ ኤቪደንሶች ተጠቅመን መረጃዎች አምጥተን ነው ታሪክ የምንለው እንጂ ሰውየው ማንኛውም ሰው ስለሆነ ነገር ዝም ብሎ ስለተናገረ ስለ ፓስት ኢቨንት ዝም ብሎ ስለተናገረ ያ ነገር ሂስትሪ ልንለው አንችልም። ሶ ኢንኩሪ እንለዋለን ባይሰልፍ ፍለጋ ማለት ነው። which means inquiry is knowledge acquired through investigation so knowledge you know ያ እውቀት በተለያዩ ጥልቅ የሆነ ምርምሮች ክሪቲካል ኢንቨስቲጌሽን ጥልቅ የሆነ ምርምሮች አድርጎ ነገራቶች ላይ ፕሪቪው የምንለው ነገር ከሌሎች ሰዎች ጋር ኮምፔር አድርጎ ከሌሎች ሂስቶሪያን ጋር አወዳድሮ እነዚያ ታሪክ እውነትነታቸው ፕራይማሪ ሊሆን ይችላል ሰከንዳሪ ስም ተጠቅሞ ሊሆን ይችላል። ነገር ግን ያ ነገር ክሪቲካል ኢንቨስቲጌት መደረግ አለበት፣ ጥልቅ የሆነ መኖር አለበት። ዘ ግሪክ ሂስቶሪያን ሄሮዶተስ ነው ፈርስት ታይም ስ ዘደርም ዲስክራይብ ሲስተማቲክ ስተዲ ፓስት ኢቨንትስ ብሎ ዲፋይን ያደረገው ሰልፍ ነው። ሶ ለዛም ነው ሂስትሪ ያለው ማለት ነው። ቢኮዝ ፈልገውም የምታገኘው ነገር ነው። ዝም ብለህ በግልህ የምታንጸባርቀው ሐሳብ አይደለም፣ የግል ኦፒኒየን አይደለም። ሂስቶሪ ባይ ሰልፍ ማለት ሶ ምን ብሎ አለው? ሲስተማቲክ ስተዲ ኦፍ ፓስት ኢቨንትስ ሲስተማቲካሊ ኢቨንት ሲስተማቲክ አለ። ዝም ብለህ ለምን ሲስተማቲክ ተባለ? ባይ ሰልፍ ዝም ብሎ ስላልሆነ ነው። ዝም ብለህ የምናወራው ወሬ ሜይ እንዳልኳቸው ኦፒኒየን ስላልሆነ ሲስተማቲካሊ ነው ስለ ነገራቶች ኢንቨስቲጌት የምናደርገው እንጂ ዝም ብለን ያገኘነው ነገር ታሪክ ሊሆን አይችልም ማለት ነው። ወን ሪርድ ሂስትሪ ቢገን ወይን ከመጀመሩ ነው ሂስትሪ እንደተሸወዱ አደራ ምላቸው። ዊአር ኖት ቶኪንግ አባውት ፕሪ ሂስትሪ ስለ ፕሪ ሂስትሪ እያወራን አይደለም። ዊአር ቶኪንግ አባውት ሂስትሪ መቼ ነው የተጀመረው? ኢንቬንሽን ኦፍ ዘዌል

ምን ዲቨሎፕ ከተደረገ በኋላ ሂስትሪን መጽሐፍ ተጀመረ፣ ወይም ደግሞ ሂስትሪ ያን ዲስከቨር መደረግ ተጀመረ ማለት ነው። ሶ ኤክስፕላይንስ ቱ አ ማርክ የነበረ ነው። ኢንፎም ደግሞ ይሄ ደግሞ ጊዜ አካባቢ ነው ሲቪላይዜሽን ትራንስክሪፕሽን ፐርማነንት የተለያዩ ነገራቶች ተጠቅመው ሰዎች ሂስትሪን ታሪክን መጻፍ የጀመሩት ከይርስ በፊት ነው ማለት ነው። ፕሪ ሂስትሪን ስተዲ የሚያደርግልን ማን ነው? ሂስቶሪያኖች ዛ የስተዲ አባውት ሂስትሪ ስለ ሂስትሪ ካገኘት ኢንፎርሜሽን ተነስተው አፍተር ራይቲንግ ስለሆነ ማለት ነው። ሶ መጻፍ ከተጀመረ በኋላ ስለሆነ ሂስትሪ ስናነሳ ሁሌ ምን ራይቲንግ ዲስከቨር ወይም ደግሞ ዴቨሎፕ ከተደረገ በኋላ ነው ያንን ሂስትሪ የሚጀምረው። ነገር ግን ፕሪ ሂስትሪ የምንለው ታሪክን መጻፍ ከመጀመሩ በፊት ሰዎች በተለያየ መንገድ ታሪኮችን ኢንቨስቲጌት ያደርጉ ነበር። አርኪኦሎጂስት እና አርኪኦሎጂስቶች ማለት ነው። ሶ አውር አንሰር ዊል አርኪኦሎጂስት። እስቲ ኤክስፕላኔሽን እንመልከተው። ፕሪሂስትሪ ስተዲ ኦፍ ዲስታንስ ፓስት። ፕሪሂስትሪ የምንለው ነገር ስለ ፓስት በጣም የቆዩ ነገራቶችን ስተዲ ማድረግ ነው። ሚንዛት ሂስትሪ ባኤሰፍ ስተሺ ቢፎር አምስት ሺ አምስት መቶ ዩርስ የጎካ ያለው ማለት ነው። ፕሪሂስትሪ ዋስ ታይም ቢፎር ፒፕል ዲቨሎፕ ዘ አርት ኦፍ ራይቲንግ ሰዎች ዲቨሎፕ ከማድረጋቸው በፊት ሂስትሪን መጻፍ ከመጀመራቸው በፊት ኦር ደግሞ ራይቲንግ የሚባለው ነገር ዲቨሎፕ ከማድረጋቸው በፊት የነበረውን ፕሪሂስትሪ እንለዋለን ማለት ነው። ቢኮዝ አፍተር ራይቲንግ ከሆነ ደግሞ ሂስትሪ ነው። ኦኬ። አርኪኦሎጂስት ስፔሻላይዝ ስተዲንግ ፕሪስተሪ አርኪኦሎጂስቶች ስለ ፕሪስተሪ ስተዲ ያደርጉ ነበር። ፔሪድ ኦፍ ፎር ሪትን ሪከርድስ ብያቸዋሉ። ኤክስካቬቲንግ ናላዚ ማቴሪያ ሪሜን ላይክ ቱልሶች በመጠቀም ሊሆን ይችላል። ፖተሪዎች፣ ቦኖች፣ አጥንቶች፣ የተለያዩ እቃዎች፣ ኦርናመንቶች ምናምን እነዚህ እነዚህ ነገራቶችን በመጠቀም ስተዲ ያደርጉ ነበር። ያ ነው እነማን አርኪኦሎጂስቶች። ያ ነው ፕሪስተሪ የምንለው ለምን ሪትን ምናምን አልሆነም? ያኔ ዲቨሎፕ አልተደረገም ነበር። ሂስትሪ መጻፍ አልተጀመረም ነበር። ቢኮስ ባይ ኢትሰልፍ ራይቲንግ የምንለው ነገር ዲቨሎፕ አልተደረገም ነበር። እንደናዚህ ማቴሪያል ሪሜ ላይፍ ሶርስ ፕሮፌሰር ኤንቦንዛይ ወርክ ዊዝ አንትሮፖሎጂስት አንትሮፖሎጂስት ፕሮፌሰር በጋር ይሰሩ ነበር። አንትሮፖሎጂስቶች ትላንትና ብያቸዋለሁ። ሜል ሪሌትድ ዊዝ አንትሮፖሎጂ ሪሌትድ ዊዝ ካልቸር ብያቸዋለሁ። ከካልቸር ጋር የሚገናኝ ነገር ነው። ፍሬሽ ማን ላይ በደንብ እናየዋለን ብያቸዋለሁ። ሪኮንስትራክት አንሽንት ካልቸር ሶ አንሽንት ካልችሮችን ራሱ አመጣላቸው። ሪኮንስትራክት ምን ይመስል ነበር፣ አንትሮፖሎጂስቶች የሰዎቹን ያኔ የነበሩ ሰዎች ታሪካቸው፣ ካልቸራቸው ምን አይነት ነበር ምናምን የሚለውን

ዲፋይን ሂስቶሪካል ፋክትስ ሂስቶሪካል ፋክት የምንለው ነገር ፖፕላር ሜዝ አይደለም። ሜዝ ቢሆን ባይ ኤሰርት ታሪክ ልንለው አንችልም ብያቸዋለው። ኤቪደንስ ቤዝድ ትሩ ነው ባይ ኤሰርት ታሪክ የምንለው ነገር ኤቪደንስ ሊኖር ይገባል። ያ ኤቪደንስ ግን ትሩ ሊሆን ይገባልንስል

ታሪክ መዛግብቶች ላይ የምታገኙት ነው። ኮይን በሳንቲሞች ተቀርጸው ሊሆን ይችላል ያኔ። ስለዚህ ነገር መረጃ የሚሰጡን ነበሩ አትሳታይም። በዛ ሰዓት የነበሩ ኮይኖች ስለታሪክ ሂስቶሪካ አናላይሲስ ከዛ በኋላ አናላይሲስም ተደርገው የተለያዩ ትንተናዎች የእሱ ጁሊያን ኬሰር አሳሲኔሽን ቤዝድ ኦን ኤቪደንስ ነው ማለት ነው። በሚዝም ዝም ብሎ የመጣ ተራ ወሬ አይደለም ነው የግለሰዎች ሀሳብ አይደለም ሶ ሂስቶሪ ባይሰልፍ ቤዝድ ኦን ኤቪደንስ መሆን አለበት መስትቤ አሁን ታቃላችሁ ሀገራችን ላይ ብዙ ጊዜ የሚያበጣበጥ ወደ ረብሻ የሚወስደው ምናምን ብለው ሰዎች ታሪክን ይጽፋሉ ያንን ታሪክ ሰዎች በጥልቅ ሳይመረምሩ ኢንቨስቲጌ ሳያደርጉ እውነት ነው ብለው ይነሳሉ ከዛ በኋላ ለሀገራቶች ለትላልቅ ኮንፍሊክቶች ዋሮች ይዳርጋል ማለት ነው ሀው ደስ ሂስተሪ ፐርፎርም ፊክሽን ከፊክሽን የሚለየው ሂስትሪ በምንድን ነው? ኦልዌይስ ዶል ነው ዝም ብሎ የሆነ ይሄ ምንድን ነው አሰልቼ ምናምን ነገር ነው። ኤቪደንስ ቤዝድ ነው። ኤቪደንስ ቤዝድ ነው። እነዚህ ነገራቶች ልቦለድ የምንለው ነገር ኤቪደንስ ቤዝድ ላይሆን ይችላል። ዝም ብሎ ልቦለድ ነገር ስለሆነ ሰውዬው ዝም ብሎ ከሀሳቡ የሚመንጭልን ሊናገር ይችላል። ሶ ሂስትሪ ደግሞ ያ አይደለም። ኤቪደንስ ቤዝድ መሆን ያለበት ሪትን ባይ ኤክስፐርት መሆኑ በኤክስፐርቶች ሪትን ወይም ደግሞ መጽሐፉ ያን ሂስትሪን ዲፍረንስ አያደርገውም። ሴም ኦፕ

ሶ ፕራይማሪ ሂስቶሪ ማለት ያኔ ኢቨንቱ ሲፈጠር ድርጊቱ ሲደረግ የነበሩ ናቸው። ሶ እነዛን ነገራቶች አገኘን ማለት ታሪኩን በቀጥታ ልንረዳ እንችላለን ማለት ነው። ሶርስ ሊሆኑ ይችላሉ። ፕራይማሪ ሶርስ ለምሳሌ ኮይኖች ሊሆኑ ይችላሉ። ፖርቶሪ ሊሆኑ ይችላል። ያኔ ዲያሪዎች ሊሆኑ ይችላሉ የ ያን ፎቶግራፎች ሊሆን ይችላሉ። የተለያዩ ቪዲዮዎች ሊሆን ይችላሉ። ያን ኢቨንቱ ሲደረግ የነበረው ማለት ነው። ነገር ግን የተለያ ከዛ በኋላ ድርጊቱ ሀፕን ከተፈጠረ በኋላ ቤዝዶን ዛት ፕራይመሪ ኢቪደንስ ቤዝድ አድርገ የምንጽፈው ነገር ዶክመንቶች ምናምን ቤዝዶን ዛት ኢቪደንስ ማለት ነው። ፕራይመሪዎች ተነስተን የተለያዩ ኦርናመንቶች ሊሆን ይችላል። የተለያዩ ፖርቶኒዎች ቪዲዮዎች፣ ፎቶዎች ተጠቅመ ሊሆን ያ ሰከንዳሪ ሶርስ እንለዋለን። ነገር ግን ፕራይመሪ ሶርስ ከሆነ ዳይሬክትሊ እዛ ኢቨንት ላይ የነበረ ነገር መሆን አለበት። ሶ 2016 ዲያሪ ይላችኋል። ያኔ ታሪኩ ይሄን ታሪክ ሲፈጠር የነበረ ዲያሪ ነው። ሶ ያንን ደግሞ ዳይሬክትሊ ያ ኢቨንት ሀፕንስ ያደርግ የተጻፈ ነገር ሊሆን ይችላል። ያኔ ድርጊቱ ሲደረግ የነበረ ነገር ነው። ሶ በየዕለቱ የሚጻፈው ምንድን ነው በየዕለቱ የሚጻፍ ነገር አለ ለምሳሌ ለቄሶች ሼኮች ምናምን ኢትዮጵያ ላይ ምናምን ይጻፋሉ ሶ በየዕለቱ ቄሱ የሚያደርገው ነገር ምናምን ዳይሬክትሊ ማለት ነው ከታሪክ የተገናኘ ሶ እነዛ ደግሞ ፕራይማሪ ሪሶርስ እንላቸዋለን አውራ ስርዊበር ሰስተኝ ሶ ሪደር ዲያሪ ነው መጽሐፋችሁ ላይ ለማየት ትችላላችሁ ዲያሪ ኢዝ ኢንቫሊድ ቢካዝ ኦር ሪከርድስ ፍርስት ሃንድ ኤክስፕሪንስ ዱሪንግ ፍርስት ወርልድ ዋር ላይ የነበሩ ነገራቶች በሙሉ ፍርስት ሃንድ ወይም ደግሞ የነበረ ነው። ያን ኢቨንት ሲከናወን የነበረ ታሪክ ስለሆነ ወይም የተደረገ ነገር ስለሆነ ያ ደግሞ ፕራይመሪ ሶርስ እንዲሆን ያደርገዋል ማለት ነው። ነገር ግን ከዛ በኋላ ታሪኩ ከተቋጨ ካለቀ በኋላ የፕራይመሪ ሶርሶችን ተጠቅመ የምናደርጋቸው ታሪኮች ምን ጽፋቸው ታሪኮች ምን ፈልጋቸው ታሪኮች በሙሉ ሰከንዳሪ ሶርስ ናቸው።

ኢንተርቴኒንግ ፊክሽናል አካውንትስ ሶ ዊች ዋን ኢስ ትሩ? ዘ ፈንዳመንታል ቫሊዩ በዋናነት እናንተ አሁን ሂስትሪ በመማራችሁ ሂስትሪ በማወቃችሁ ፈንዳመንታል ቫሊዩ በዋናነት ጥቅሙ ልንለው የምንችለው የትኛው? እናንተ አሁን ሚሞሪ ማስታወስ ነው ክሮኖሎጂካል ሊስትስ ማስታወሳችሁ ነው ሂስትሪ ዘ ሜንቲንግ ወይም ፈንዳመንታል ወይም ደግሞ ቤዚክ ወንሳይ ነው ብለን እናስበው። እዚህ ስሪዝን ነው። ቶ ዲቨሎፕ አናሊቲካል ስኪል ኢንፎርሜድ ሲቲዝንሺፕ ታሪኩን የሚያውቁ ሲቲዝን ለመፍጠር ነው። ኢንፎርምድ ወይ ነገራቶች ላይ ጥልቅ የሆነ ኖሌጅ እንዲኖረን ነው። ሀሳቦች ታሪክ ላይ ጥልቅ የሆነ ምርምር እንድናደርግ ነው እንጂ እራስ በራስ ግጭት ለመፍጠር፣ አንዱ ከአንዱ ጋር ግጭት ለመፍጠር፣ የሆነ ነገር ለመፍጠር አይደለም። ዘ ሜንቲንግ ምንድን ነው? አናሊቲካል ስኪል ወይም ደግሞ ስለ ነገራቶች ያለን ሀሳብ ዲቨሎፕ እንድናደርግ አረዳዳችን እንዲዳብር ፓስት ላይ ሰዎች ምን አይነት ታሪክ ነበራቸው፣ እነዛን በጥልቀት ለማወቅና ኢንፎርምድ የሆነ ሲቲዝንሽፕ ለመፍጠር ሂስትሪ ወሳኝ ወይም ክሪቲካል የሆነ ነገር ነው። ሂስቶሪካል ሊቪ ክሪቲካል ቲንኪንግ ኦር ሪሰርች ኤንድ ሲቪክ

ሊዮፖል ቮን ራንኬ ሴመንኩን ኦፍ ቻይና ሶ፣ ይሄኛው በሰፊው ደግሞ ፍሬሽማን ስትገቡ ቻፕተር ዋን ላይ የምታገኙት ታሪክ ነው በሙሉ። አሁን ላይ ያነበባችሁት ማለት አብዛኛው ጂኦግራፊ ባለት ሂስትሪ ፍሬሽማን ላይ አትቸገሩ፣ በጣም ቀላል ይሆንላችኋል። እንግሊዝም በተመሳሳይ ማለት ነው። ሶ ዩ ኖ ታውቃላችሁ፣ ዘፓዘሮ ሞደርን ሂስትሪ ሄሮዶተስ ነው እንዳትለኝ። ዘፓዘሮ ሞደርን ሂስትሪ ሄሮዶተስ አይደለም፣ ሊኦፖል ቮን ራንኬ ይባላል፣ ጀርመናዊ ነው። ጀርመን ሂስቶሪያን ነው። ዘ ፈርስት ታይም እንደ ትምህርት ቤቶች ላይ ምናምን እንዲሰጥ ያደረገው፣ ዘ ፈርስት ታይም እንደ አንድ ኮርስ ተደርገው እንዲወሰድ ያደረገው ሌኦፖል ቮን ራንኬ ነው። ጀርመን ሂስቶሪያን ናቸው። ሳይንቲፊካሊ በደንብ ሂስቶሪ ቤዝድ ኦን ኢቪደንስ ሆኖ በጥልቀት ኢንቨስቲጌት እንዲደረግ ዘ ፈርስት ታይም ያደረገው ይሄኛው ሂስቶሪያን ወይም ይሄ ታሪክ ጸሐፊ ነው። ይሄ ግለሰብ ነው ማለት ነው እና ሄሮዶቶስ አደሉ ዘ ፈርስ ታይም ምናምን ልትሉ ትችላላችሁ። ነገር ግን ይሄኛው ክሊር የሆነ ኤቪደንስ ወይም ደግሞ እሱም የጽፋቸው ታሪኮች ከተለያዩ ታሪክ ጸሐፊዎች ጋር ኮምፔር እያደረገ እያወዳደረ ታሪኩን በጥልቀት እየገመገመ ይጽፍ የነበረው ይህ ግለሰብ ነው። ለዛም ነው ዘፓዘር ኦፍ ሞደርን ሂስትሪ የምንለው ማለት ነው በ19 ሴንቸሪ ጀርማን ሂስቶሪያ ቮን ራንኬ

ፋዘር ኦፍ ሞደርን ሂስትሪ ሞደርን ሂስትሪ ፋዘር ናቸው ብለን መናገር አንችልም። ቢኮዝ የእነሱ ነገራቶች ገና ዘ ፍርስት ታይም ነው፣ ብዙ ነገራቶች ይቀራል። ስለ ሂስትሪ ጥልቅ የሆነ ግንዛቤ ላይ ይኖራቸው ይችላል። በጥልቀት ሂስትሪ ላይ መረምሩ ይችላሉ። ያጠኑት ሂስትሪ ኢንቨስቲጌት ሲያደርጉ ፉል ኦፍ ኢንፎርሜሽን ላይ ይሆን ይችላል ማለት ነው። እነዚ ነገራቶች ሜይዝ ላይ የተደገፉ ሊሆኑ ይችላሉ። ሳይንቲፊካሊም ቤዝ ያደረጉ ነገራቶች አይደለም። ሳይንቲፊክ ስንል ላብራቶሪ ገብቶ ኤክስፐሪመንት የተደረጉ ማለት አይደለም። እነሱ ታሪኮች ከሌሎች ታሪክ ጸሐፊዎች ጋር ኮምፔር እያደረጉ ምን ያክል እርግጠኝና ምን ያክል እውነታውን ኢቫሉዌት ከማድረግ አንጻር ሳይንቲፊካሊ ስንል ማለት ነው። ሲሜኩን ዋዝ ቻይና ኦፍ ግሬትስ ሂስቶሪያን ኢንስታብሊሽድ ሳይንቲፊክ ሜቶዶሎጂ የዚህ ነው። ሳይንቲፊካሊ ሜቶዶሎጂ ሁሉ አልነበረም ማለት ነው።

ኤክስፕላኔሽን እናንብበው። ፕራይማሪ ሶርስ አር ኦሪጂናል ማቴሪያሎች ናቸው ብለናል። ያኔ ኢቨንቱ ሲፈጠር ታሪኩ ሲፈጠር የነበሩ ናቸው። ክሬቴድ ዱሪንግ ኢቨንት ቢንግ ስተዲ፣ ያኔ ስለዛ ነገር ወይም ደግሞ ስተዲ የምናደርገው ነገር ኢቨንቱ ለምሳሌ ፈርስት ወርልድ ዋር ሊሆን ይችላል። ስለ ፈርስት ወርልድ ዋር በጥልቀት ለመረዳት ከዛ በኋላ የተጻፉ ቴክስቶች ሳይሆን እዛ ላይ የነበረው ዲያሪዎች ሊሆን ይችላል፣ ኮይኖች ሊሆን ይችላል፣ ኦርናመንት ምና የምንላቸው ነገራቶች በመጠቀም ፕራይማሪ ሶርሶችን በመያዝ ብዙ ነገራቶች ልንረዳ እንችላለን። እነዛ ናቸው ፕራይማሪ ሶርስ የሚባሉ ብለናል። ለምሳሌ አርቴፋክት የመሰለ ዲያሪዎች፣ ፎቶግራፎች እነዚህን እነዚህን በመጠቀም ኦሪጂናል ናቸው ድርጊቱ ሲደረግ ጊዜ የነበሩ ድርጊቱ ሲፈጠር የነበሩ እዛ ፕሮቫይድ ዳይሬክት ኢቪደንስ ዳይሬክት የሆነ ኢቪደንስ ነው የሚያቀርቡልን። ኢንዳይሬክት ኢቪደንስ አይደለም፣ ቢኮዝ እዛ ኢቨንት ላይ የነበሩ ናቸው። አላይክ ሴኮንዳሪ ሶርስ ዊች አናላይዝ ኦር ኢንተርፕሬት ፕራይማሪ ማቴሪያሎች ፕራይማሪ ማቴሪያሎችን ይዘን ኢንተርፕሬት የምናደርገው አናላይዝ ምናምን ይህ ሴኮንዳሪ ሶርስ ነው። ለምሳሌ ፈርስት የነበሩ ኦርናመንቶች ምናምን በመጽሐፎች ስንጽፍ እንደዚህ እንደዚህ ነብሩ እንደዚህ እንደዚህ ምናምን ብለን ስለ አድዋ ሊሆን ይችላል የተጻፉ መጽሐፎች፣ ዲያሪዎች ካልሆኑ ሰከንደሪ ሶርሶች ናቸው። ኦሪጂናል አይደሉም። ያኔ ድርጊቱ ሲፈጠር የተጻፈ ታሪክ አይደለም። ሶ እነዛ ሶርሶች የምናገኛቸው ኦሪጂናል ማለት አንችልም። ሰከንደሪ እስከሆኑ ድረስ ዳይሬክትሊ ስለማናገኛቸው ሰዓቱ እየሄደ ነው በ ዶክመንተሪ ፊልም አባውት ወርልድ ዋር። ሶ ዶክመንተሪ ፊልም እስከሆነ ድረስ ያ ፊልም የሚሰራው ዳይሬክትሊ አይደለም። ምናልባት ያን ቪዲዮ የተቀረፀው ድርጊቱ ሲፈጠር ቢሆን ኖሮ ያ ነገር ሴኮንደሪ ሶርስ አንለው፣ ፕራይመሪ ሶርስ ነበር። ነገር ግን ዶክመንታሪዎች ምናምን ከሆኑ ስለዛ ድርጊት ከመጽሐፎች በማንበብ ሊሆን ይችላል። ከሴኮንደሪ ሶርቶች ከፕራይመሪ ተነስተን ማለት ነው ፕራይመሪ ሶርስ ከምንላቸው እነሱን ይዘን

ሰከንዳሪ ቢካዝ ኢት ዋዝ ክሬትድ ላተር ከዛ በኋላ የተፈጠረ ነገር ነው። ከዛ በኋላ ነው ያ ፊልም የሚሰራው እንጂ ድርጊዶ ሲፈጠር አይደለም። እዚህ ፕራይመሪ ኤቪደንስ፣ እነዛ ፕራይመሪ ኤቪደንሶችን አንስተን፣ ሳንቲሞች፣ ውጊያዎች፣ የጦር መሳሪያዎች፣ ፎቶዎች ምናምን አግኝተን ዶክመንታሪ ፊልም ልንሰራ እንችላለን። ቤዝድ ኦን ፕራይመሪ ኤቪደንስ ማለት ነው። እነዚህ ሁሉ የተዘረዘሩት ከነሱ ውጭ ያሉት እንዳለ ፕራይማሪ ሶርሶች ናቸው። ዋት ዝ ሜን ቻሌንጅ ወን ዩዚንግ ኦራል ትራዲሽን አስ ሂስቶሪካል ሶርስስ፣ ሜን ቻሌንጅ ሊያደርግ የሚችለው ዘ ሜን ቻሌንጅ ወን ዩዚንግ ኦራል ትራዲሽን አር ሂስቶሪካል ሶርስስ፣ ሜንሊ ቻሌንጅ ሊያደርገ የሚችለው ወን ዩዚንግ ኦራል ትራዲሽን ስንጠቀም እኛ ቻሌንጅ ሊያደርገ የሚችለው ለምሳሌ በቃል የሚተላለፉ ነገራቶች ሊሆኑ ይችላሉ። ሜዞች፣ ወሬዎች፣ በአፈ ታሪክ ምናምን የሚመጡ ነገራቶች ምን ቻሌንጅ ሊያደርግ ይችላል? ኦር ምን ኔጌቲቭ ኢምፓክት ሊኖረው ይችላል? ፊክሽናል ሁሌ ፊክሽናል ነው ማለት እንችላለን። ፊክሽናል ቢ ቼንጅድ ኦር ቢካም ዲስቶርትድ ኦቨር ታይም እነዚህ ነገራቶች በቃል ስለሆነ የሚተላለፉት ምን ሊሆኑ ይችላሉ፣ ቼንጅ ሊያደርጉ ይችላሉ። አንዱ ለአንዱ አንዱ ለአንዱ እየተላለፈ ሲመጣ ሜይቢ አንዱ ሀሳቡን ሊቀይር ይችላል። ረስቶ ሊሆን ይችላል፣ አውቆ ሊሆን ይችላል፣ በቃል እስከተላለፈ ድረስ ሶ ኢን ዛ ኬዝ ለዛ ቻሌንጅ ያደርጋል። ወይም ደግሞ ዲስቶርት ያንን ታሪክ ሊያንሻፍፍ ይችላል። ለምሳሌ ሚኒሊክ የተዋጋው እንደዚህ እንደዚህ ቦታ ነው የነበረው። ሚኒሊክ መዋጋቱን ሊናገር እና የነበረበት ቦታ ሊቀይር ይችላል። ሚኒሊክ ሲዋጋ ይሄ ብሄር ኦ ሁሉም ኢትዮጵያ ነው ተብሎ የተነገረው ታሪክ ምን ሊል ይችላል ከጊዜ በኋላ? ሚኒሊክ ጦርነቱን ሲዋጋ አብዛኛው ብሄር ይሄ ብሄር ነበር ብሎ ሊናገር ይችላል። ያንን ታሪክ ሲያስተላልፍ በመርሳት ሊሆን ይችላል በአውቁም ሊሆን ይችላል። ሶ ያ ደግሞ አንድ ቻሌንጅ ያደርገዋል። ታማኒነቱም ለመቀበል ሙሉ ለሙሉ እውነት ነው ብሎ ለመቀበል፣ ኢት ዊል ቢ ዲፊካልት ዘይ ሜ ቻሌንጅ ኦር ቢከም ዲስትሮክትር ኦቨር ታይም ሳስትሩ ቺረንጅ ሊሆን ይችላል ዲስትሮክት ሊሆን ይችላል ሊጣመም ሊንሻፈፍ፣ ወይም ደግሞ ያልተባለውን ታሪክ ሊዘገብ ይችላል። ኦራልትር ካን ቢ ቫሉስ ሂስቶሪካል ኢንፎርሜሽን በት ሪኳር ክሮስ ቼኪንግ ዊዝ አዘር ሶርሰስ ከሌሎች ታሪኮች ጋር ክሮስ ቼክ ማድረግ ያስፈልጋል። ቢካዝ ዲቴል ሜ ሺፍት

ኦርደር ዩዚንግ ካላንደር በመጠቀም ኑሜሪካል ሲስተም በመጠቀም ሂስትሪን እንዳይ ኮምፕሌክስ እንዳይሆንብን ውስብስብ እንዳይሆን ያደርግልናል። ክሬት ክሊር አንደርስታንዲንግ እንዲፈጠር ያደርጋል። ክሊር የሆነ ስለ ነገራቱ ሰዎች ክሊር አንደርስታንድ እንዲያደርጉ ይረዳቸዋል። ዌን ኢቨንት ኦኮርድ ሪሌትድ ቱ ኢች አዘር አንዱ ከአንዱ የተፈጠረበት ታሪክ ያንን ዴቲንግ በማወቅ ክሊር የሆነ አንደርስታንዲንግ እንዲፈጠር ያደርግልናል። ዓመተ ምሕረቱ መዘገቡ እዛ ላይ መጻፉ ምናምን ትልቅ የሆነ ጥቅም አለው። ታሪኩን በአግባቡ ለመረዳት ክሊር ሊንደርስታል ለማለት በጣም ይጠቅማል። ሀው ኢዝ ታይም ካልኩሌት ኢን ግሪጎሪያን ካላንደር፣ እንዴት ነው ታይም ካልኩሌት የሚደረገው በግሪጎሪያን ካላንደር? ፍሮም ፋንዲንግ ኦፍ ሮም ፍሮም ኦኬ፣ ከዚህ በኋላ ያለው ፓርት ዩትዩብ ላይ ያላችሁ ተማሪዎች ቴሌግራም ላይ ማግኘት ትችላላችሁ። ኢነፍ ከዚህ በኋላ ያለው በሙሉ ማግኘት የምትችሉት ቴሌግራም ላይ ነው። ሰው ቴሌግራም ስል ቁጥር ነግሬያችኋለሁ። 0995559658 ቴሌግራም ላይ በዚያ አውሩኝ። መመዝገብ ትችላላችሁ ማለት ነው። ሰው ኖትም ብዙ ነገር ማግኘት ትችላላችሁ። በቃ ማለፍ የምትፈልጉት ተማሪዎች ከኛ ጋር አሪፍ ውጤት እንሰራለን። አይ ሆፕ ምንም ከኔ ጋር የሚቀጥል ከኛ ጋር አብረን የምንቀጥል ተማሪዎች በተአምር ሊወድቅ አይችልም። እናንተን አሁን ሞቲቬት ለማድረግ ምናምን አይደለም፣ እርግጠኛ ስለሆንኩኝ ማለት ነው። በደንብ ስለምናስተማረችው ኮንሰፕቱ ከዚ አይዘልን ፈትነው። እናንተ በደንብ ካነበባችሁ፣ በደንብ ከሰማችሁ ኢት ዊል ቢ ኢዚ፣ በጣም ቀላል ይሆናል።